ትናንትና ለመቅዶንያ ደከመኝ ሰለቸኝ ሳይል ከሴፍሽ ጋር ትልቅ ታሪክ የጻፈው አርቲስት ይገረም ደጀኔ በስራ መደራረብ ምክንያት በአቅም ማነስ ሆስፒታል ገብቶ ነበር። ዛሬ ለቤቱ እንደ በቃ የወጡት መረጃዎች ያሳያሉ። የነዛ ምስኪኖች አምላክ ደግሞ አብርክቶ ወደምትወደው ሙያ ይመልስ ጨርሶ ይማሪ ይገይ በማለትም በርካቶቹ መልካም ምኞታቸውን ፈጣሪ ጨርሶ እንድምረው መልካም ምኞታቸውን እየገለጹለት እንደሚገኙ ጨምረም ፍቅራቸውንም እየገለጹለትም ነው። አርቲስት ይገረም ደጀኔ ከአርቲስት ወይም ከፊልም ስራዎቹ ባሻገር የኦርቶዶክስ ዝማሪዎችም እንደነበሩት ወይም እንዳሉት የታወቀ ነው። በጣም የሚገርም ባይሬና ስነ ስርዓት ያለ ጨዋና ትልቅ ሰው አክባሪ እንደሆነ ይገረም ነው በቅርብ የሚያውቁት ወዳጆቹ የሚገልጹት። ሆስፒታል ገብቶ ቢሆንም ለቤቱ እንደበቃ ይገረም ነው ፈጣሪ ደግሞ ጨርሶ እንደመረው በርካቶቹ ጸሎታቸውን እያደረጉለት እንደሚገኙ ይገረም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።